ሰላም፣ ሰላም፣ ሰላም በያላችሁበት ሁላችሁ ሰላማችሁ ሙሉ ይሁን። ረዘም ካለ ቆይታ በኋላ ዩትዩብ ቻናል ላይ ብዙ ወዴት ነህ ለምትሉ ወገኖች መልእክት ደግሞ እስቲ እንከፋፈል ብዬ መጥቻለሁ። ለዚህ ዛሬ የምንከፋፈላቸው ነገሮች ወይ ደግሞ ከዚህም በኋላ አንዳንድ የምናያቸው ነገሮች በሙሉ በቀጥታ በእውነት በሕይወቴ ሰርተውኛል ሆኖልኛል ብዬ ካመንኩባቸው ነገሮች ውስጥ ነው የማካፍላችሁ። እንግዲህ ተመልካቾች በሙሉ ወይ ደግሞ የምትሰሙ በድምፅ በሙሉ እንደምትጠቀሙ አምናለሁኝ። ዛሬ በምን ላይ እንነጋገር? አንድ ቶፒክ መምረጥ ብንችል ምን አይነት ቶፒክ ነው የምንመርጠው? ምን ለመስማት ነው? እናንተስ ደግሞ ይህን ቪዲዮ የምትመለከቱት ምንስ ደግሞ ለማወቅ ነው? ምክንያቱም ይሄ የምንቀበልበትን የምናይበትን ነገሮቻችንን ሁሉ አስተካክለን እንድናይ እንድንቀበል ያደርገናል። ሁለት ሶስት ነገሮች ዛሬ ይማራለሁ ብሎ የመጣ ሰው ርዕሱን አይቼ ነው የመጣሁት ይሄ ነገር ከዚህ ሰው የሚሆነው ነገር አገኛለሁ ብዬን የመጣሁት ብሎ ለሚል ሰው ካለ ይሄን ሙቪ ወይ ደግሞ ይሄንን ቪዲዮ ባይ በጣም ጥሩ ነው። ምክንያቱም እኔ የምናገረው የምለው ነገር በሙሉ ውስጣችሁ ከሌለና ሴንስ የማይሰጥ ከሆነ እንደማትቀበሉት ስለማወቅ ማለት ነው። ስለዚህ አዲስ ነገር አልጨምርላችሁም በአጭሩ አለመስማትም ይቻላል። ብትሰሙ ደግሞ ትጠቀመላችሁ። እንዴት ነው የምትጠቀሙት? ውስጣችሁ ያለውን ነገር እንድታብላሉ ይሆንላችኋል። መሰላሰል ይሆንላቸዋል? ምን አይነት ነገር ነው የምትናገረው፣ ለራሴ ማልገባኝ የምናገረው። በእርግጥ አሁን ለምን እንደዚህ እንደምላችሁም አላውቅም። ኧረ አውቃለሁ። አስሬ እንዴ እንዴት አላውቅም የምናገረውን። የሰው ችግራችን አያችሁት? ያው የምንናገረውን አውቃለሁ አላውቅም። እርግጠኛ ሆነን የምንናገርበት ነገር የለም። እርግጠኛ ሆኖ የሚናገር ድምፅ ያለው በውጭ ያለ አይደለም፣ በውጭ የምናየው አይደለም፣ የምንሰማው አይደለም፣ የምንቀምሰው አይደለም፣ የምንዳስሰው አይደለም። እነሱ ሁሉ ነገሮች እንዳሉ ለዚህ ለምድራዊ ነገሮቻችን ለማስቀጠያ ሊሆኑ የሚችሉ ነገሮችን ሁሉ ይሰጡናል። ያ ማለት ብዙቹ ለመንደፋደፍ ያክል ማለት ነው። በምድር ላይ የሰው ህይወት እንደመንደፋደፍ ነው። ስንቴ ይወደቃል፣ ስንቴ ይነሳል። የቆመ ሲመስለው ይወድቃል። ስለዚህ ሰው በአጠቃላይ እንደዚህ አይነት ነገር ነው ያለው። ታዲያ ከሰው ምን ይማራል? ሰው ምንም። ከእኔ ምንም ልትማሩ እንዳትመጡ ነው ምላችሁ። ይህን ነገር የምናገርበት የምናገረውን አላውቅም ያልኩትን የሚናገረውን የማያውቅ ሰው ነው እየሰማችሁ ያላችሁት። ታዲያ የሚያውቀው ማን ነው? እሱ በውስጣችሁ እውቀት የያዘ አዋቂ አለ። በእያንዳንዳችን ሰው በምንባለው ውስጥ ሁሉ አዋቂ አለ። ሰው እንግዲህ ውስጥ ብዬ ስላችሁ መቼም በቀላሉ አነጋገር እንደተለምዶ ሰው፣ ይሄ የምናየው የምታዩት ሰውዬ አይደለም። ሰው የምታዩት ሰውዬ የሰው አካል ነው። አሁን እያሰማችሁት እያያችሁት እየተናገረ ያለው ማለት ነው። ነገር ግን ከዛ በስተጀርባ ግን ያለ ስብእና አለ ውስጥ የሚባል ስብእና። ስጋ ውስጥ አይደለም ግን። ያ ውስጥ ያ ውስጥ ምኑ ጋ ነው ብላችሁ ስጋችሁ ውስጥ ብትፈልጉት የምታገኙት እንዳይደለ በጣም እርግጠኛ ሆኑ። እግራችሁ ጋር ብትፈልጉት ያ ውስጥ የሚባለው እዛ ጋ ነው ብትሉት፣ ወይ ደግሞ እዚህ ጋ ብላችሁ ውስጣችሁን ብትፈልጉት አታገኙትም። ኢቨን ውስጥ አካላታችሁ የምንላቸው ውስጥ ብልቶቻችንን ብንላቸው እያንዳንዳቸውን ብንፈትሻቸው አናገኘውም ውስጥ የሚባለውን ነገር። እዩ ከእስኪኔ ውስጥ ያለውን እኔ እያልኩ ከሆነ ያው እሱ ሌላ ነገር ነው። ስለዚህ መስማት ካለብን መስማት ያለብን ከየት ነው እሱ ከምንድን ነው እሱ የሚለውን ነገር ስንመጣ ከዚህ ከሚታየው አይደለም። ጆሮ ያለው መስማት ያለበት መስማት በውስጥ ነው። ውስጥ ሲባል ደግሞ በስጋ ውስጥ ብለን ብንል አንድ ስጋ ውስጥ ያለ ስብዕና ነው። አይ ነ በሀሳብ ውስጥ ብለን ብንል ሀሳብ ውስጥ ደግሞ ያለ ሴንትራል ስብዕና አለ። አይ በልብ ውስጥ ብንል ልብ የሚባለውን ነገርም በደንብ ፍንትዋር ገና አውቀ ነው ከሆነ በሱ ውስጥ የሚባል ነገርም ደግሞ አለ። አይ ነው በነፍሴ ውስጥ ነው ብለን ብንል ደግሞ ነፍስ ውስጥ የሚባል ደግሞ ሴንተሩን የያዘ የሆነ ነገር አለ። እንደዚህ አይነት ነገሮችን ብናያቸው ውስጤ የሚለው ቃላት ዲፕ ነው ማለት ነው። ዝም ብሎ ስጋ ከስጋ ወይ ደግሞ ከቆዳው ጀርባ ያለች ውስጥ አይደለም። ስጋ ውስጥ የገባውን ነገር ሁሉ ውስጥ የገባ እያልኩኝ እንድናገር አይሆን። ያ ማለት ሰው ሲናገር መጀመሪያ የሚገባው ወይ ደግሞ የምታዩት ቃል ማላይ የሚሆነው ስጋ ላይ ነው የሚያርፈው። ስጋ ጆሯችሁ ስጋ ነው። በስጋችሁ ጆሮ ትሰሙታላችሁ። በስጋች ጆሮ ከሰማችሁት በኋላ በስጋችሁ ደግሞ ማይንድ ፕሮሰስ ታርጋላችሁ። የሚናገረው ነገር ይሄ ነገር ነው ብላችሁ ደግሞ በዛው አይነት ልቦና ትተረጉሙታላችሁ። ስለዚህ የምትሰሙት ነገርዮ በዚህ አይነት መንገድ ከእናንተ ጋር ይዋሃዳል። እናንተ ብላችሁ የምትሉ ሰው በአጠቃላይ ይሄ ሰው ለሰው ልጆች ሁሉ ያለ ነው። ግን ደግሞ ሌላኛ ውስጠኛ ደግሞ ሌላ ሰው እንዳለ ካሰብን ካወቅን በውስጥ ሰውነታችን በመንፈስ መጠንከር የሚባለው ነገር እንዲመጣልን ውስጥ የሚባለውን ሰውነት ከስጋ ውጭ ማድረግ አለብን። ስጋንም የያዘ መሆን አለበት። ያ ማቅረብ የሚችል ነው ማለት አቅራቢ መሆን አለበት። ያ ውስጣዊ ሰውነት በመንፈስ ሲጠነክር ሊያደረግ የሚችለው ነገር ምንድን ነው ሲባል ሕያውና ቅዱስ እግዚአብሔርን ደስ የሚያሰኝ አድርጎ ይህን ሰውነት ወይ ደግሞ ስብዕና ስጋ በአጠቃላይ ለእግዚአብሔር ማቅረብ የሚችል ነው። እነዚህ ሁላ ያሉት ነው ማለት ያሉት ነገሮች ናቸው። የእሱ በውስጡ በውስጤ ብሎ እንደሚለው ውስጣዊ ማንነቱን ለመግለጥ አንድ ሰው ውስጥ ውስጡ ምን እንደሆነ ማወቅ አለበት። ውስጤ ምንድን ነው? ምን ማለት ነው ውስጤ ስንል? ይቺን ብትይዛት ዛሬ ለምሳሌ ምን ማለት ነው ውስጤ የምትለው እና ብንጠየቅ እኔ ልመልስላቸው አይደለም። አሁንም እንዳትሸወዱ በእኔ ምክንያቱም እኔ እኔ ብቻ ሳልሆን ሰው በአጠቃላይ ስጋ ለብሰው የሚመላለሰው ሰው በሙሉ ትክክለኛውን ነገር እንዳና የሚሸፍን ሸፋኝ ጋራጅ ነው፣ አዳም እስከሆነ ጊዜ ድረስ ማለት ነው። ሊጋርድ ነው ያለው ሊያሳይ አይደለም፣ ሀሳባችሁን ንግግራቸውን ሁለንተናችሁ ስትመለከቱት ስ ማስክ ማስክ ነው። ፐርሰን የሚለው ቃል ራሱ ፐርሶና ወይ ደግሞ ማንነት፣ ይሄ የሚለበስ ጭንብል ነው። የሚናገረው ጭንብል ነው ማለት ነው። ውስጠኛው ውስጠኛው ከሚናገረው በስተጀርባ ያለው ነገር ግን ይታወቃል ወይ? ይህንን ነገር ለእናንተ ለምቶ አሁን ዛሬም ጥያቄ ልጠይቅ እና መልስ ልመልስ ጥያቄ የፈጠሬባችሁ መልሳችሁን ሁሉ ቁጭ ሊያደርግላችሁ አይደለም። ነገር ግን ነገር ግን እናንተ ውስጥ ያለ ለእናንተ ሊገልጥ ሊያብራራ የሚችል እናንተ ውስጥ ያለ ስላችሁ ሥጋ ለባሽ የሆናችሁ እናንተ ሁላችሁ ሥጋ የለበሰ ማንነት ያለን ሥጋ የለበሰ ሥጋ እንደ ልብስ እንደ መጋረጃ ሆኖ ነው ያለው። ሥጋ እንደ ልብስ ነው ያለው። ስለዚህ ይሄ ስጋ የለበሰ ማንነታችን ሰው የሆነ ማንነታችን ብቸኛ የሆነ ማንነታችን ሰው እነቱን ለእግዚአብሔር እንዲያቀርብ እንዲቀድስ፣ እንዲለውጠው፣ እንዲያስተካክለው እግዚአብሔር አምላክ ሲለው የሚናገረው እኛ ውስጥ ስላለ ጉዳይ ነው ማለት ነው። ያ በመንፈስ ቅዱስ እርዳታ ብቻ ልናውቀው የምንችለው ዕውቀት ነው ማለት ነው። መስማታችንም ማደጋችን መሆናችንን ነገርን ሁሉ የሚቆጣጠር የሚወስነው ነው። በሰውኛ ሰለሞንን እየተረዳችሁት ከሆነ አሁንም ተሸውደናል ማለት ነው። አሁን ከዚህ በኋላ የምንነጋገራቸው የምናያቸው ነገሮች በሙሉ ሰው ለሰው ከሚነጋገራቸው ነገር ላቅ ያሉ እንዲሆኑ ነው የሚፈለገው። ማንም ሰው ይህንን ነገር ሊረዳ የሚችልበት መንገድ፣ ጥያቄዎችን እያደረግን ሊረዳ የሚችልበት መንገድ በሰውኛ ደረጃ ግን የሚያንደረድር ለመንፈሳዊው ነገር ለማይገለጠው ለማይታየው። ሰውን ሁሉ በስጋ አታውቁት፣ ቅዱስ ጳውሎስ እንደዚያ ያለሆነ ማንንም በስጋ አለማወቅ እንዲት አይነት መታደል ነገር ነው። ይህንን ስጋ ከዚህ ውጭ ከማውቀው ከምረዳው፣ ከሜዥር አድጌ ሳይዝ ከምሰጠው፣ ዛሬ ታይቶ ነገር ከሚቀየር አንድን ሰው በ5 ዓመት ልዩነት ውስጥ ብታገኙት የዛሬ 5 ዓመት የነበረውን አይነት ሰውነት አታገኙም። ለዚህ የሚለወጥ ተለዋዋጭ የሆነ ሀምሳውን ተንጉት አብዝቸው ነው እንደው ማንነቱንም ጭራሽ ላታውቁ ትችላላቸው። ሀምሳ ዓመት ከሆነማ እንደ በተወሰነ ጊዜቶች እንኳን ብታዩት በለውጥ ላይ ያለ በጉዞ ላይ ያለ ስብእና ይዞ ሰው እሱን መተዋወቅ ማወቅ ይቻላሉ። እንደ ሰውኛ ነው የሚቻለው። እንደ እግዚአብሔር ግን በዛ ውስጥ ያለውን ነገር እንደማወቅ ለማወቅ ግን የእግዚአብሔርን ዓለም የመተዋወቅ የእግዚአብሔርን ህይወት የማወቅ የመተዋወቅ ጉዳይ ይጠይቃል። ተሰፋ ርገን እንመለከታቸዋለን። አሁን ለጊዜው የሆነ ግጥም ያለ ድፍድፍ ያለ ይመስላል ነገሩ ማለት ነው፣ ግን እየነቀስን ስናወጣው ጥሩ ይሆናል ብዬ አምናለሁኝ። እስከዛው ጊዜ ጊዜ እንግደርስ እንግዲህ ሁላችሁም በተስፋ በጣም ደግሞ ጥሩ ትምህርቶች እንድንማማር በውስጤ የከበዱ ነገሮችን መጽሐፍ ቅዱስን መሰረት አድርገን ግን የመጽሐፍ ቅዱስ ትምህርት ላይ ብቻ ነው ብለን ሳይሆን መጽሐፍ ቅዱስ መሠረታችን ሁሌም ራሳችን ቴስት የምናደርግበት የምንመለከትበት ነውን አይደለምን እያለን የምናይበት ይሆንልናል። እስከዛው ጊዜ ድረስ የእግዚአብሔር ጸጋ በምህረቱ ከእናንተ ጋር አይሁን። በእርቱ በየላኛው ክፍለ ጊዜ እስከምንገናኝ ሰላሙ ነው፣ ጸጋ ይብዛላችሁ።